የእፎይ ንግግር ልደተ ቃል ተቃወመ በስሙ እየጠሩ አቡነ አብርሃም እንደዚህ እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ከመስቀሉ ስር ማርያም እናገኛታለን። አባ ገብረ ውስጥ ድንግል ማርያም ከመስቀሉ ስር ቆማ የምናይበት ምስጢር አለ። በጸሎት ጊዜ እንባ ለምን አይወጣም? በጸሎት ጊዜ እንባ እንዳይመጣ ርኅራሄ እንዳይኖረን ከሚያደርጉ ነገሮች አንደኛው ምግብ በምግብ ምክንያት ነው። ተገቢ ጾም ለመጾም ዲያቆን ሄኖክ ስለ ህማማቱ ሲናገር በርባን አግኝተን የምትጠይቀው ዓርብ ዕለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ እውነትም በርባን ይፈታ። ማንሰግድባቸው ሲባል ምን ማለት ነው? ማንሰግድባቸው በዓላት አሉ። በቤተክርስቲያን ሥርዓት የተወሰኑ በዓላት ይሄ ማለት ወርቆ መነሳት የሌለባቸው በዓላት ማለት ነው። በስሙነ ህማማት የምንሰማቸው ልዩ ልዩ የሆኑ ቃላእስ የነዚህ ትርጉማቸው ኔ ኪርያላይሶን ማለት አቤቱ ማረም ማለት ነው። እና ናይናን ማለት ደግሞ መሐረና ይቅር በለን ማለት ነው። እብኖዲ አምላክ ማለት ነው ትርጉሙ። ታኦስ ትርጉሙ ጌታ ወይም አምላክ ማለት ነው። ማሰያስ መሲ ማለት ነው። ትስቡጣ አምላክ ማለት ነው። የተወደዳችሁ ሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ሰሞነ ህማማት ሁለተኛ ቀን ላይ እንገኛለን። በዚህም ወቅታዊና ይመለከታችኋል ብዬ የማስባቸውን የተለያዩ ቪዲዮዎችን አሰባስቤ ይዤ መጥቻለሁ። ሁላችሁም ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን በመቆም መረጃውን ታዳርሱ ዘንድ በትህትና እንጠይቃለን። የአሮስ ሁለትንም ስትቀላቀሉ እጅግ በብዙ ታተርፋላችሁ። ወደ መረጃችን አመራ እንበለደው የህማም እንበለ ጻማ ወድካም አመከመዮም ያብጻን ያብጻክሙ። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅድስ ስላሴ ክብር ምስጋና ይደረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማርግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? ቤተሰቦች ሰዎች ዛሬም እንግዲህ ሰሙነ ህማማት ሁለተኛ ቀን ላይ እንገኛለን። በመሆኑም ወቅታዊ የሆኑ ጉዳዮችን ርዕስ አድርገን እንዲሁም ደግሞ ሃይማኖታዊ አስተምሮቶችንም ዘሞ ሰፋ አድርገን ወደ እናንተ ይዘን መጥተናል። ሁልጊዜ ጊዜ እንደምንለው ላይክና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። ሰሙነ ሕማማት ሲመጣ የምንሰማቸው ቃላት አሉ ኪራ ላይ ሰሆን ናይናን ተስቡጣምና የሚባሉና እብኖዲ የሚባሉ ምንድን ናቸው? የምን ቃላት ናቸው? ትርጓሚያቸውስ ምንድን ነው? የሚለውን እስኪ በጥቂት ስላስደምጣቸው እስኪ የነዚህ ትርጉማቸውን ኪራ ላይ ሰሆን ማለት አቤቱ ማረም ማለት ነው እና ናይናን ማለት ደግሞ መሐረና ይቅርበለነ ማለት ነው እብኖዲ አምላክ ማለት ነው ትርጉሙ ታኦስ ትርጉሙ ጌታ ወይም አምላክ ማለት ነው ማሰያስ መሲ ማለት ነው ትስቡጣ አምላክ ማለት ነው እና እነዚህ የቅብጥ ቋንቋዎች ናቸው እና እብኖዲ ናይናን ስንል አምላክ ወይ ማረን ታኦስ ናይናን ስንል ጌታ ሆይ ወይንም አምላክ ወይ ይቅርበለን ማረን ማለት ነው ስለዚህ ኪራላይሶን ኪራላይሶን እብኖዲ ናይናን ኪራላይሶ ስንል ነይ ነይ የሚሉሉ ናይን የሚሉሉ ይህን ሙሉ ለሙሉ ይህን የማያነቡታሉ። ስለዚህ ትርጉሙ ናይናን ስንል መሐረነ ይቅር በለነ ማለት ነው። ታኦስም ማሰያስም እነዚህን ማሰያስን እነዚህም በአግባቡ ልንጠራቸው ይገባል። እነዚህም የክርስቶስ ያው ኅቡ ስሞች ስለሆኑ ማለት ነው። እነዚህም በከፊል ነው ያቀረብኩላቸው። አመሰግናለሁ። እነዚህም በደንብ ያዟቸው እና እንግዲህ በስግደት ጊዜ የምንሰማቸው ቃላቶች ላይ አንዳንድ ቃላት አሉ ለምሳሌ የግሪክ ቃላት አሉ የእስክንድርያ የግብፅ የሆኑ የቅብጥ ቋንቋዎች አሉ የሱሪስት ቃላት አሉ የተለያዩ ቃላቶችን እንሰማለን እና በጣም በተደጋጋሚነት ከምናደምጣቸው ቃላት ደግሞ መካከል ናይናን እብኖዲ ታኦስ ማሲያስ ትስቡጣ የሚባሉ አሉ በትናንትና ሁለትም የተወሰኑ ቃላቶችን ማስደመጤ አይዘነጋም የማንጸልያቸው ሲባል ምን ማለት ነው እንግዲህ የማይጸልዩ ጸሎቶች አሉ ይሄን ጸሉ ይሄን ጸሎ ይባላል እና አንዳንዱም ያው ዝም ብሎ ተነስቶም ሊያወራ ይችላል። ግን ምን ማለት ነው እስቲ? በሰሙነ ሕማማት የማይጸለዩ ጸሎቶች አሉ ማለት ምንድን ነው? ሊቀ ሊቃውንት ማኮነ መላክ አንሰግድባቸው በዓላት አሉ በቤተ ክርስቲያን ስርዓት የተወሰኑ በዓላት፣ ይሄ ማለት ወርቆ መነሳት የሌለባቸው በዓላት ማለት ነው። የሰንበት ሰንበት ማለት ለተወድናት፣ እና ሌሎቹ የሚካኤል የከመላእክት የእመቤታችን በአንድ እና የጌታችን ደግሞ በ29 እንዲሁም ማንሰግድባቸው ቀኖች ናቸው። እነዚህ ማንሰግድበት ብለን ስንናገር ግን በነገራችን ላይ በመጀመሪያ ላይ ስግደት የሌለበት ቀን የለም፣ ዝም ለእንደ ድምዳሜ ስናየው ማለት ነው። ስግደት የሌለበት ቀን የለም ብያነሳሁት ለምንድን ነው? አንዳንዱ ሰው ቀኖና ካልተሰጠው ወይም ጾም ካልሆነ መስገድ ስለማይፈልግ ነው። ግን ጸሎት ከስግደት ጋር ምጽዋት ከትህትና ጋር አይደለም የምንለው። ፍቅር፣ ትህትና፣ ምጽዋት፣ ጸሎት ምንላቸው ነገሮች አብረው የሚሄዱ ነገሮች አሉ ማለት ነው። እነዚህ ነገሮች አብረው የሚሄዱ ናቸው። ከእነዚያ አንዱ ስግደት ነው። ጸሎት ምንጊዜም ስግደት አለበት። ለምሳሌ ጸሎት ማለት አቡነ ዘበ ሰማያት ነው። በአቡነ ዘበ ሰማያት በእያንዳንዱ የሰባቱ ጊዜያት አስራሁለት 12 አቡነ ዘበ ሰማያት ነው የታዘዝነው በ12 አቡነ ዘበ ሰማያት ሶስት ሶስት ስግደት አለው? ሶስት ሶስት ስግደት ማለት በእያንዳንዱ ጊዜ ከሰባቱ ጊዜ ሰላሳ ስድስት ሰላሳ ስድስት ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ደግሞ አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል። ሶስት ጊዜ ሶስት ጊዜ ይሰግዳል። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰገድም፣ እንደዚህ ነው የሚሰገደው። የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን ማለት ነው። ይሄ ወድቆ መነሳት በአንድ አቡነ ዘመ ሶስት ጊዜ ከሆነ አስራ ሁለት ስት ጊዜ ስታደርገው ስንት ይሆናል ማለት ነው? ሰላሳ ስድስት ስግደት አለ ማለት ነው። ይሄንን ስለታዘዝን ነው በፍትሐ ነገሥት አንቀጽ አስራ አራት ይሄን ስለታዘዝን ነው ስግደት የሌለበት ቀን የለም ብለን የምናጉጆ ከዚህ ምክንያቱም አቡነ ዘመ ሳትል አትሉም አ አሁን እዛ ስናሳትል ካልዋል ክሳት ሰግዳትልን ማለት ነው። በሌላ አነጋገር እሱን እሱ እንዳንድ እያዙ ከዛ ሲቀጥል ግን አሁን እነዚህ የበዓላት ቀን አንሰግድም ብለን ስንናገር ያድንኑ ስግደት ልንሰግድ እንችላለን። መሬት ነክቶ መነሳት ግን ከበዓላት ውጭ ባሉ ቀናት የምናደርገው ነው። ለምሳሌ አሁን የሚቀጥሉት ቀናት የበዓለ ሃምሳ ቀናት ናቸው አይደል? እስከ ሀምሳኛው ቀን ድረስ ስግደት የለም። ያ ማለት ያድነኖ ስግደት ነው። እንደዚህ የሚያስተብርኮ ወይም ያድነኖ ስግደት ነው እንጂ ወድቆ መነሳት የሌለበት ስግደት ነው መነሳት ነው። ልዩነታቸው ምንድን አሁን፣ ሰጊድ አስተብርኮና አድነኖ ሰጊድ መሬት በግንባር ነክቶ መነሳቸንም ሰግደው እሱ በየትኛውም የስራ ቀን ልንሰግደው የምንችለው ነው። አስተብርኮ ደግሞ እነዚህ የጌታ ነው ሳንባላት የምንላቸዋሉ ሌሎች ሌሎች አሉ፣ በጉልበት ወድቆ መነሳት ነው። አድነኑ በግዝት በዓላት ልናደርገው የምንችለው ነው። ከዛ ውጭ አንድ ሰው በግሉም የሚያከብረው በዓል ሊኖር ይችላል። ለአንተ ለምሳሌ አቡነ ሀራ ልታከብር ትችላለ። ስታከብር ብጻት እስከሆነ ድረስ እንደ ግዝት በዓል ሊቆጠርል ይችላል። እዚህ ተክለ ሃይማኖት ነው አሁን ገዳም አደል ያለንበት። እዚህ ገዳም ላይ ልክ የተክለ ሃይማኖትም እንደ ግዝት በዓል አድርገ ልናከብረው ይችላለን ማለት ነው። በዚያ ልክ እየታየ አብሮ አዋጁ ተመሳሳይ ይሆናል ማለት ነው። እንደ ግዝት ማለት አድርገን ነው የምናከብር። ለሊቀ ሊቃውንት ስማኮነ መላክ እንግዲህ ቃላዊትን ያሰማል። በጸሎት ጊዜ እንባ የማይወጣን ለምንድን ነው? በጸሎት ጊዜ እንባ እንዳይመጣ ርኅራሄ እንዳይኖረን ከሚያደርጉ ነገሮች አንደኛው ምግብ፣ በምግብ ምክንያት ነው። ተገቢ ጾም አለመጾም ይሄ ማለት ከጾም ወቅትም ባለው ጊዜ ነው። ክርስቲያኖች ከጾም ውጪ ባለው ወቅት ከዚያም አሁን በፋሲካው ሲመጣ መጥኖ መብላት፣ ጠዋት ልንበላ እንችላለን፣ ግን ለሰውነታችን የሚበቃውን ትንሽ ነገር መብላት። በምሳም ጊዜ በራትም ጊዜ እንደዚያው መጥነን የምንበላ ከሆነ ሰውነታችን በስርዓቱ በጸሎትም ጊዜ አንጨነቅም፣ አንቸገርም፣ ርራሄ ይኖረናል፣ እናነባለን እንጂ አሁን በዚያ ጊዜ እንጨነቃለን። እንኳ በዚያ ጊዜ በጾሙ ሁለተኛውና ቀደም እያብራራሁት የነበረው ግን በሰው ላይ መፍረድ፣ ሰዎችን መተቸት፣ ፈሪሳዊነት በነገራችን ላይ ይሄ ነው። ክርስቲያኖች ፈሪሳዊነት ሌሎቹን መናቅ፣ ማንቋሸሽ፣ መጣል፣ መተቸት፣ ይህን የመሰለው ነገር አቃቂር ማውጣት እና እንደዚህ ያለ ሰው እውነተኛ ጸሎት መጸለይ ስለማይችል ይህ እንባ ጸጋ አያገኙ አው ኖሮ ከኃጢአቱ ለማምለጥ ከእሳቱ ቤቱ በእሳት የተያዘበት ሰው የሚሮጠውን ያህል እያለቀሰ እያለቀሰ ከኃጢአቱ ለማምለጥ ይጥር ይበረታ ነበር ይላል። ኃጢአት በጣም ክፉ እና ክርስቲያንን መተቸት ልቡን ብርሃን አድማስ ነው። ይህንን መልእክት ያስተላለፉት ርዕሰ ሊቃውንት። ከመስቀሉ ስር ከቀራኔው ስር ማርያምን እንፈልጋታለን እናገኛታለን። የሚላለሁ ውስጥ ድንግል ማርያም ከመስቀሉ ስር ቆማ የምናይበት ምስጢር አለ። ሁለት ዛፎችን በምድር ላይ እንመለከታለን። አንደኛዋ ዕፀ በለስ ናት፣ ሁለተኛው መስቀል ነው። ከዕፀ በለስ ስር የቆመች አንዲት ሴት እንታያናያለን እናታችን የሆናት እሷ የሞት ፍሬን ታመጣልናለች። ከእውነተኛው ድህነታችን ከተፈጸመበት ዛፍ ከመስቀሉ ስር ደግሞ አንድ ሴት እናያለን። ዳግሚት ሔዋን ናት። እሷ ደግሞ ሕይወት በእሷ አካል ይመጣበት። ስለዚህ የሰው ልጅ በድህነት ዓለም፣ በድህነት ታሪክ፣ በድህነት ትምህርት ሲተርክ እንዲፈረድብን ሔዋን አደረገች እንደሚለው ሁሉ ምሕረት እንድናገኝ ድንግል ማርያም አደረገች ማለቱን መዘንጋት የለበት። ምሕረት ሞት ሲፈረድብን ከዛፉ ስር ሔዋን አለች። ሕይወት ሲሰጠን ከዛፉ ስር ድንግል ማርያም አለች። ለዚያ ነበረ ይህ ቃል ዋና ቃል ሆኖ የመስቀሉ ቃል የሚባለው በዚያውም ዘንድ እነሆ ልጅሽ ብሎ። እንግዲህ ሁሉን ነገር የተቀበልነው በሐዋርያት ነው። ለሐዋርያታችን የሰጣቸው ስጦታ ለእኛ ስጦታችን ነው። ሐዋርያትን ያስጠጋበት ጥግ ለእኛም መጠጫ ነው። ዮሐንስን ለድንግል ማርያም እንደሰጠ ሁላችንም የድንግል ማርያም ልጆች እንድንሆን ሰጥቶናል። ሁላችን ተጠምቀን የእሱ ልጆች የሆንነው በጦር ተወግቶ ከጎኑ በፈሰሰ ውሃ ነው። ከጎኑ በፈሰሰ ውሃ ተጠምቀን የሕይወት ልጆች ሆነናል። ስለዚህ የሕያዋን እናት ድንግል ማርያም እዚህ ትመጣለች ማለት ነው። ስለዚህ እሞሙ ለኩሎሙ ሕያዋን፣ የሚላት ቅዱስ ኤፍሬም ለዚህ ነው የሕያዋን ሁሉ እናት የሚላት ከዚህ የተነሳ ነው። ሕያዋን የሆንበት ማየገቦ ሲፈስ ከዚያ ስር ድንግል ማርያም ስለነበረች ዮሐንስን እንሆናተ ሲል የሐዋርያት አባት አባታችን ነው። የሐዋርያት እናትም እናታችን ናት። እኛን ለድንግል ማርያም ልጅ አርጎ ሰጠ። እነሆ እናታችሁ ብሎ ደግሞ ድንግል ማርያምን ለእኛ እናት አርጎ ሰጠ። እኛን ልጅ አርጎ ሰጥቶናል። ይህንን ያስረዳበት ቃል እናቱንም ያገለግለበት ቃል ነው። ለመዳናችን ምስክር ሁና የቆመች ነው። ስንድን ምስክር የነበረች እሷ ናት እና ድንግል ማርያም ድህነትን የምትሸፍን ሳትሆን የድህነታችን ምስክር ናት። የዳን ዕለት የመዳናችን የነጻነት ደብዳቤ አድርጎ እናቱን ለምስክርነት ሰጥቶናልና እና ለዚህ ነው ምእመናንም በቤተ ክርስቲያን ሲጸልዩ፣ ጸሎት ስንጀምር ሰይጣን ሆይ በዚች በቤተ ክርስቲያን ፊት ቁሜ ክድህ አለው። ለዚህ አንተን ለመካድ ምስክሬ ማርያም ናት የምንለው ዲያብሎስ በተቀጠቀጠበት ሕይወት በተሰጠበት ቀን ከመስቀሉ ስር ምስክር ሆና የምናያት እመቤታችን ቅድስት ድንግል ማርያም ስለሆነች ነው ማለት ነው። ወደ ዲያቆን ሄኖክ ኃይሌ እናምራ። በግራ ያለው አንተ ክርስቶስ ኮን ራስህንም እኛንም ምን በል አድን ብሎ ሰደበው። ይህን ጊዜ በቀኝ ያለው ምን አለ? ጓደኛውን ገሰጸው። ምን አለ? አንተ በዚህ ፍርድ ውስጥ እያለ እግዚአብሔርን አትፈራው? ምን አለ? የመጀመሪያው የዚህ ወንበዴ መልካም ስራ እዛው መስቀል ላይ የተሰራ ስራ ማለት የመጀመሪያው መልካም ስራው ጓደኛውን መምከሩ ነው። እዚህ ፍርድ ላይ ሆነ እግዚአብሔርን አትፈራውም ወይ? ፍራው። ከዚህ በላይ ምን ስብከት አለ? የጥበብ መጀመሪያ በቃ ጓደኛውን መከረ። አያችሁ? አሁን ብዙዎቻችን እዚህ መል ብዙ ወጣቶች አላችሁ። ወጣቶች አብረን ኃጢአት እንሰራለን፣ አብረን ግን ንስሓ እንገባ። አብረን እንወድቃለን፣ አብረን ግን አንነሳ። አብረን እንስከር፣ አብረን እናመንዝር እንላለን። አብረን ንስሓ እንግባ ግን መባባል ላይ ችግር አለ። ይህ ወንበዴ ብቻውን አይደለም ሊድን የሞከረው፣ ጓደኛውን መከረ። አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራው? ምን አለ አንድ በሉ ሁለት። ከዚያ ምን አለ? እኛስ በሚገባ ተፈርዶብናል አለ። ምን ማለት ነው? በመስቀል ላይ ለመሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል። ተናዘዘ ኃጢአቱን አያችሁ። ጊዜው ስለማይበቃ ኃጢአቱን ለመዘርዘር፣ በአጭር ቋንቋ ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል ሰርተናል አለ። ስለዚህ አንድ ጓደኛው መከረ፣ ሁለተኛ ንስሐ ገባ። ለመስቀል የሚያበቃ ኃጢአትን ምን ብለናል ብሎ ሰርተናል። ሶስተኛ ይህ ግን ክፋትን አላደረገም። እስኪ በሉ ይህ ግን ክፋትን አላደረገም። ለማን ነው እየመሰከረ ያለው? ለክርስቶስ ምንም ክፋት አላደረገም አለ። ዓርብ ዕለት እስቲ ለክርስቶስ መጥቶ ምንም ክፋት አላደረገም ብሎ የመሰከረ አንድ ሰው አለ የለም በዋለበት የዋሉ ባደረበት ያደሩ ሐዋርያቱ ከዮሐንስ በስተቀር እግሬ አውጪኝ ብለው ብን ብለው ጠፍተዋል ብቻውን ነው ክርስቶስ ማን መሰከረለት አይናቸውን ያበራላቸው ሰዎች አይናችንን አበራው እንጂ ምን አጠፋ አላሉ ያቺ ደም ይፈሳት የነበረች ሴት አስራ ሁለት ዓመት የልብሱን ጫፍ ነክታ ደሟ ቀጥ ያለው፣ ደሜን ቀጥ አረገው እንጂ ምን አጠፋ አትንኩት አላለች። አምስት ሺው ህዝብ አሳና እንጀራ በርክቶ ሲበላ ጥርግ አርገው የበሉት ሰዎች አበላን እንጂ ምን አጠፋ አላሉ። ካልጋ ቁራኛ ከደዌዳኛ ከ38 ዓመት በሽታ ያስነሳው ሰውዬ እንኳን አልመሰከረለትም። እንዲሁም በጥፊ መቶታል። ይገርማቸዋል። በዛሬው እለት በዛሬው ምሽት ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ እያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴ፣ ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ይላል። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ? እስኪ በሉ ለምን፣ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ? ብሏል? አላለ። ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ? አሉ። ለምንድን ነው የዚህ ሰውየ ጥፊ ክርስቶስ ከሌላው ብት በላይ ተሰምቶት ያናገረው? ለምንድን ነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ ነው። ሰላሳ ስምንት ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር። ስለዚህ ጌታ ያመመው ጥፊው አይደለም። ባዳ ነው ሰው መመታቱ፣ ባዳ ነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ አለሁ? ክፉ ተናግሬ ከሆነ መስክርብኝ። አልጋህን ተሸክመ ሂድ ብዬ በመልካም ቃል አድኜህ ከሆነ ግን ለምን ትመታኛለህ አለው። ያዳንንን በኃጢአታችን ከመምታት ይጠብቀን እግዚአብሔር። እያንዳንዳችን የምንሰራው ኃጢአት ያዳነንን መምታት ነው። ምእመናን፣ እያንዳንዱ ኃጢአት በክርስቶስ እሾህ አክሊል ላይ አንድ ሌላ እሾህ መጨመር ነው። አመመው ክርስቶስ። ለምን ትመታኛለህ? ያን ቀን ማንም አልመሰከረለትም። ይህ ወንበዴ ግን በአደባባይ መሰከረ። ይህ ግን ምንም ክፋትን አላደረገም፣ እኛንን የሚገባንን የምንቀበለው አለ። ከዚህ በኋላ ዞሮ ወደ ጌታ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ፣ አለ አስበኛል። ሁለት ነገር ነግሬያቸው አበቃሉ። ይህ ጸሎት በጣም ትልቅ ጸሎት ነው። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለይ። ቤተ ክርስቲያናችን ይህን ጸሎት ቅዳሴ ላይ ከታው ተዘከረን፣ እግዚኦ በውስተ መንግስትከ፣ አቤቱ በመንግስትህ በመጣህ ጊዜ ምን በለን። አይገርም! ቅዳሴ ላይ ላለነው ወንበዴዎች ብላ እኮ ነው። ቅዳሴ ላይ ላለነው ወንበዴዎች ብላ ይህንን ጸሎት አመጣችሁ። ይህንን ወንበዴ አሰብ አምላክ ሁላችንን ያስበን። በመንግስት በመጣ ጊዜ አስበኝ ሲል ክርስቶስ ምን መለሰለት? እውነት እውነት ላለው ዛሬ ከእኔ ጋር በገነት ትሆናል። መቼ? ጥያቄውና መልሱ ይለያያል። ወንበዴ ያለው ምንድን ነው? ጌታ ወይ ሙታንን አስነስተ ሁሉ ለፍርድ ሲቆም ልትፈርድ ስትመጣ ያኔ እኔን አስበኝ ያለው ክርስቶስ ምን መለሰለት እሺ ዳግም ልፈርድ ስመጣ አስብሃለሁ አላለው ያለው ምንድን ነው ዛሬ ከእኔ ጋር በገነት ትሆናለ መቼ እስክ መጣም አጠብቅም አቤት የእግዚአብሔር ምህረቱ አንዱን ወንበዴ ዛሬ ምርሃለሁ አለው አቤት ይህንን ወንበዴ ዛሬ ምርሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበረ እንዴት አንድ ወንበዴ ሊገባ ይችላል ገነት ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ። ገድል ላይ ቢሆን ኖሮ እናንተ ነው የፈጠራችሁት ይሉን ነበር። ይህ እግዚአብሔር ምሕረት ከአይምሮ በላይ ነው። ምመና እጅግ ደስ የሚያሰኝ መልእክት ነው። የመጨረሻችንን የምናደርገው የእፎይ ንግግር ልደተቃል እንግዲህ ተቃውሟል። ከሰሞኑ እፎይ መልስ ሰጥቶ ነበረ። ከብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ከባህርዳርና ና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ጋር በተገናኘ አንድ ያስደመጠው ሀሳብ ነበረ። እሱን ነው በቀጥታ የተቃወመው። የተወሰነውን ክፍል ብቻ ነው ማሳያችሁ ሙሉ በሙሉ የአሮስ ሁለት ላይ ያለውን ሙሉ በሙሉ የአሮስ ሁለት ላይ ያስደምጣችኋለሁ። አሁን ግን የተወሰነችን የልደትን ሀሳብ እንስማ ሙሉ ቪዲዮ እንዳልኳችሁ ሙሉ ድምፁ መረጃውን የአሮስ ሁለት ላይ ሙሉ በሙሉ አስደምጣችኋለሁ። የአሮስ ሁለትን ሰብስክራይብ አድርጋችሁ ገብታችሁ ተከታተሉ። ወደ ስምንት ሺህ ያህል ሰብስክራይቦች አሉት። በስም እየጠሩ አቡነ አብርሃም እንደዚህ እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝ። ምክንያቱም አቡነ አብርሃምን እስከማውቃቸው ድረስ በፊት ለፊት ቆሞ እኔን ገላችሁን ወደ ልጆች የምትሄዱት ብሎ የተናገሩ ናቸው። ጥይት ናዳ እየወረደባችሁ አንድም ጨረፍታ ሳይነካችሁ እግዚአብሔር በሕይወት አቆያችሁ። እንኳን እግዚአብሔር አቆያችሁ፣ እንኳን እግዚአብሔር ጠበቃችሁ። ትላንትና ግን አንድ ከተነገረው አሁን እፎይ ወንድማችን ትላንትና መጥቶ ነበረ። ብዙ ሀሳቦችን አጋርቶናል። የነበሩበትን ያሳለፉትን እያንዳንዱ ነገር እየነገረን ወይም እያጋራን ነበረ። ጉድ! እግዚአብሔር እንኳን ረዳቸው። በመከራ ውስጥ ማለፍ የክርስቲያን አንደኛ እጣ ፈንታው ነው። ኦኬ ክርስቲያን የግዴታ በመከራ ውስጥ ያልፋል። ስለዚህ እፎይና ጳላውዲዎስ ማለት በእጅጉ እድለኞች የሆኑ ክርስቲያኖች ናቸው። በጣም እድለኞች ናቸው። በዚህ በጣም ኃጢአት በበዛበትና ስንፍና በበዛበት ዓለም እግዚአብሔር የሰማዕታትን መንገድ ያሳያቸው። እግዚአብሔር እንዳለ በዚህ ዘመን ማሳያ የሆኑ ወንድሞች ናቸው። መከራ መታ በመከራ ውስጥ ደግሞ እግዚአብሔር አሳለፋቸው። እስካሁን ነፍሳቸውን ጠብቆ አስቀመጣቸው። ስለዚህ ይህ ትልቅ ነገር ነው። ስለዚህም እግዚአብሔርን እናመሰግነዋለን። እና አሁንም ደግሞ ከዚህ በላይ እግዚአብሔር ጽናቱን፣ ብርታቱን፣ ጉልበቱን ሰጥቶ እንሰራዋለን፣ እናደርገዋለን ብለው ያሰቡትን ነገር እንዲያደርጉት መልካም ምኞቴ ነው። እግዚአብሔር አምላክ አሁንም ባሉበት ቦታ ይጠብቃቸው። ነገር ግን ገና ፈተና ክርስቲያናዊ ነው። አንድ ሰው ሲፈተን ይጨበጨብለት ዘንድ አያስፈልግም። ባይዜ ስትፈተን ሁሉም በጸሎት ነው የሚያስብ እንጂ ብቃ የሆነ አንድ ሰው ተፈተነ። አሁን አንድ ሰው በርትቶ ሲፈተን ሌላ ሰው የደከመን ሰው ብናገኝ ልንመጻደቅበት ምናምን ነገር አይገባም። ሰው ፈተና ከተፈተነ ክርስቲያኑን ወሳኝ ነው የሚባለው። ጎበዝ እግዚአብሔር የሐዋርያትን መንገድ ነው ያሳየው ማለት ነው። አሁን እፎይ የተፈተኑ በጣም ነው ደስ የሚለው። እንኳን እግዚአብሔር ረዳቸው፣ እንኳን ለዚህ ክብር አበቃቸው። እግዚአብሔር ለሃይማኖታቸው ተብሎ መሳደድን መገፋትን ያዩ ዘንድ እንኳን እግዚአብሔር ረዳቸው። ለእነሱ ይህ በጣም ትልቅ እድል። ስለዚህ ክርስቲያኑ እነሱን በጸሎት ከዚህ በላይ ልባቸው እንዲበረታ እንዲጸና ክርስቲያኑ እነሱን በጸሎት ነው ማሰብ ያለበት። ከውስጥም ከውጭም ፈተና ቢገጥማቸው ከውስጥም ከውጭም ፈተና ቢገጥማቸው እሰይ ነው ማለት ያለባቸው፣ አሜን ብለውን መቀበል ያለባቸው እንጂ ለየትኛውም ውስጣዊም ሆነ ውጫዊ ፈተና ኔጌቲቭ ሪስፖንስ መስጠት አይጠበቅባቸውም። ልናገር የፈለኩት ነገር ባጭሩ ምንድን ነው፣ ወንድማችን እፎይ ሁለት አካውንት ያለው ይመስለኛል። አንደኛው ወደ ሁለት መቶ ሺህ አንደኛው ወደ ሰባት መቶ ሺህ በእርግጠኝነት ይመስለኛል አለ። ትላንትና ላይቭ የገባበት አካውንት አለ ብዙ ነገሮችን ተናግረዋል። ግን ስለ ብፁህ አቡነ አብርሃም የተነገረው ንግግር፣ እንደኔ በነሱ ቦታ አይደለሁም፣ እውነቱን ለመናገር በነሱ ጫማ ውስጥ አይደለሁም። በእነሱ ጫማ ውስጥ አይደለሁም። እነሱ የደረሰባቸውን መከራ አልቀመስኩትም፣ አላገኘሁትም፣ በፍጹም አልደረሰብኝም። ስለዚህ እነሱ ቢናገሩ የትኛውንም ነገር ያምርባቸዋል። ምክንያቱም እነሱ በሞት ላይ ተረማምደዋል። እግዚአብሔር በሞት መካከል እንዲህ እንዲህ በሞት መካከል አሳልፏቸዋል። በጣም ኃይለኛ ነጎድጓድ በሆነ ሞት ውስጥ። ግን ደግሞ ምንም እንኳን ፈተና ቢገጥመን፣ ምንም እንኳን ከባድ ነገር ቢገጥመን፣ በስም እየጠሩ አቡነ አብርሃም እንደዚህ እንደዚህ ክስ ልናደርግ ስንል ይህንን ነገር ክስ አቋርጠው ግናል ብሎ መናገሩ እንደኔ አግባብ አይመስለኝም። ይህ ለምንድን ነው? አባቶች ምንም ነገር ሲያደርጉ ያለ ምክንያት ያደርጋሉ ብዬ አላስብ። ያለ ምክንያት አንዳንድ ነገሮችን ያደርጋሉ። ምናልባት አቡነ ነፎ ያዩበት መንገድ ከደረሰባቸው መከራና ችግር አንፃር ሊሆን ይችላል። ከደረሰባቸው መከራ ችግር አንጻር መገፋት ሊሆን ይችላል። ኦፍኮርስ ስሜቱን እንደዛ ሊያናግር ይችላል። ዋቲፍ አቡነ አብርሃም አለመርክሰሳቸው ነገሩን አርግቦትስ ቢሆን በምን እናውቃለን? ወደ ከፍተኛ የእርስ በርስ ግጭት ውስጥ እንዳንገባ አድርጎስ ቢሆን ሰከን እንዲባል አድርጎስ ቢሆን እንዳይፋፋም አድርገውስ ቢሆን አቡነ አብርሃም እንደዛ ማረጋቸው ነገሩ እንዳይጋጋል በጣም ደግሞ ወደ ማንወጣው መፋፋም ውስጥ እንዳይገባስ ቢሆን ይህ አቡነ አብርሃም ይህን ነገር የተከላከሉት ማን ያውቃል? ምክንያቱም አቡነ አብርሃምን እስከማቃቸው ድረስ በፊት ለፊት ቆሞ እኔን ገላችሁን ወደ ልጆች የምትሄዱት ብሎ የተናገሩ ናቸው ይሰማል አለ ድምፅ የምናገረው ይሰማል ልደት ቢ ከታች ያሉት ካሉ አንድ ሰው መሰለኝ አይሰማም እፎይን ልል የፈለኩት ነገር ምንድን ነው እኔ አሁን የሃይማኖት ህብረት ቀስ ታጋይ የሰጡትን መግለጫ እሱኛው መግለጫ ለእኔ ብዙም ሴንስ የማይሰጥ መግለጫ ነው። እሱ መግለጫ ልክ አይደለም፣ አድሏዊነት የበዛበት መግለጫ ነው። ያኛው የሃይማኖቶች ጉባኤ የሰጠው መግለጫ እሱኛውን አይደለም አደለም ማወራው ግን፣ ትንሽ የአቡነ አብርሃም ላይ ግን ትንሽ ትንሽ እርጋታ ያስፈልገዋል። እፎይ በዚህ ልክ ሚዲያ ላይ ኤክስፖዝ ባያደረጉት፣ ስህተት ልክ አይደለም። እንደኔ እንደኔ እንደኔ እንደኔ ምንም ቢሆን ራቅ አድርጎ ማሰብ የተሻለ ነው። አቡነ አብርሃም የዛሬ ብዙ ዓመት የምናቃቸው ብዙ መከራን ያሳለፉ በብዙ እሳት ውስጥ የሄዱ ናቸው። ያኔ ሲኖዶሱ ለሁለት የተከፈለ ሰዓት እንደ እሳቸው የተፈተነ ሰዋል። በጣም ተፈትነዋል። በጣም ሲያሻቸው የዛኛው ያረጓቸዋል፣ ሲያሻቸው ወደዚህኛው ያረጋቸዋል። ነብሰ ስጋቸው እስክትጨነቅ ድረስ እና እንደዚህ ብሎ የሚዋዥቅ አቋም ያላቸው አባት ናቸው። ይህ አላስብም። አቡነ አብርሃም የተወዳጅ ቤተሰቦች ሙሉውን እንግዲህ ቀጣዩን ክፍል እንዳልኳችሁ በያሮስ ሁለት አስጨምጣቸዋለሁ። ሙሉ ሀሳቡን እንዳይረዝም በሚል ነው። እዛ ላይ ግን ብቻውን ይህን እናቀርብላችኋለን። ወንድማችሁ ሁሉ መብራቱ ነኝ። ያሮስን ሰብስክራይብ አድርጎ ሼር አድርጎ ተሰነባበትኩኝ። እንበለደዌ ህማም እንበለጻመው ድካም አመከመዮም ያብፃና ያብፃከም